ሰላም ጤና ይስጥልን። የብስራት የዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ መረጃዎችን እንግዲህ ይዘንላችሁ ቀርበናል። ከሀገር ውስጥ እንዲሁም ከባህር ማዶ ያገኘናቸውን ጉዳዮችም ወደ እናንተ እያደረስን ነው። አብረናችሁ ምንቆየው ዜናዎቹን እየመራው እኔ ቅድስ ደጀኔ ከመላይ የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማደርግ ይሆናል። የምናስቀድመውም የሀገር ውስጥ ጉዳይ ነው። በምስራቅ ጎጃም ዞን ትምህርት ባልተጀመረባቸው ገጠራማ ቀበሌዎች ያለ እድሜ ጋብቻ ጨምሯል ተባለም። በምስራቅ ጎጃም ዞን በበርካታ የገጠር ቀበሌዎች ትምህርት ባለመጀመሩ ከፍተኛ ቁጥር ያላቸው ህጻናት ከትምህርት ገበታ ውጪ መሆናቸው ተነግረዋል። በምስራቅ ጎጃም ዞን የጎንቻ ሲሶ እነሴ ወረዳ የጸጥታ ሁኔታ እንዲሁም በአንዳንድ የገጠር ቀበሌዎች የትምህርት መቋረጥን ተከትሎ ያለእድሜ ጋብቻ የተባባሰ መምጣቱን የወረዳው ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሪት የደስደስ ጋሻው ለብስራት ራዲዮ ተናግረዋል። ጋብቻ ሊመሰረት የሚገባው ዋናው ነገር የተጋቢዎቹ ለትዳር መድረስ ነው ያሉት ኃላፊዋ፣ ይሁን እንጂ በክልሉ ብሎም በወረዳው የተከሰተው የጸጥታ ችግር ባለፉት ሁለት አመታት በርካታ ህጻናት እድሜያቸው ለትዳር ሳይደርስ ጋብቻ የፈጸሙበት ነው ብለዋል ባሉት መዋቅሮች እስከታች ወርዶ ምን ያህል ህጻናት ያለዕድሜያቸው ጋብቻ ፈጽመዋል የሚለውን ቁጥራዊ መረጃ ለማደራጀትም አስቸጋሪ ቢሆንም በርካታ ህጻናት ያለዕድሜያቸው ጋብቻ መፈጸማቸውንም ሀላፊዋ ጨምረው ነግረውናል ህጻናቱ ያለዕድሜያቸው ሲዳሩ ለተለያዩ የጤና የስነ ልቦና ማህበራዊና ኢኮኖሚያዊ እንዲሁም ለሌሎች አሉት የተጽዕኖችም ተጋላጭ ስለሚሆኑ በአሁኑ ወቅት የሚፈጸሙ ጋብቻዎችን ለመከላከልም ጽህፈት ቤቱ በትኩረት ትኩረት እየሰራ መሆኑንም አስታውቋል። ዘገባው የመባ ወርቀና ነው። ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከአንድ ሚሊዮን ብር በላይ ወጪ ያደረጉት የባንክ ሰራተኞች በእስራት ተቀጡ። የቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ እንዳመለክተው አንደኛ ገልገሎ ቀንጨሮ፣ ሁለተኛ አብዲሳ ከበደ፣ ሶስተኛ ጉቱ ንጋቱ፣ አራተኛ ገመድ የሚኤሶ፣ አምስተኛ ካሳ ግርማ፣ ስድስተኛ በሺ ሞቱማ፣ ሰባተኛ መክብብ ቡልቡላ ሙያቸውን በመጠቀም የማጭበርበር ወንጀል መፈጸማቸው ተገልጿል። ሰባቱ ግለሰቦች በቦረና ዞን የአቤሎ ከተማ ያያ ቀበሌ የሚገኝ አንድ ባንክ ውስጥ ተቀጥረው የሚሰሩ ባለሙያዎች እንደሆኑ ነው የተገለጸው። ሰራተኞችም የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው የስራ ኃላፊነትና ሙያን በመጠቀም ለያቤሎ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቀሰው ኮንትራክተር ስም በየሶስት ወሩ የሚታደስ የዝግ ባንክ አካውንት ውስጥ ያለ 1,093,600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆነው በሶስተኛ ተከሳሽ ጉቱ ጋር ስጋቱ ትዕዛዝ የተዘጋው የሂሳብ አካውንት እንዲንቀሳቀስ ተደርጓል። በሁለተኛ ተከሳሽ አብዲሳ ከበደ አማካኝነት እንዲጸድቅ ተደርጎም ከአንድ ሚሊዮን ብር በላይ ወጪ በማድረግም ወደ ሶስተኛ ተከሳሽ ጉቱ ንጋቱ አካውንትም ገቢ መደረጉን የቦረና ዞን ፖሊስ የወንጀል ምርመራ ክፍል መግለጫ አመላክቷል። በተጨማሪም የፕሮጀክቱን ተቀማጭ ሂሳብ በየሶስት ወሩ በሚታደስ ፈቃድ እንዲያንቀሳቀስም ፈቃድ ከተሰጠው ኮንትራክተር የግል አካውንትም አራት መቶ ሺ ብር ወደ ስድስተኛ ተከሳሽ በሺሞቱ ማገቢ እንዲደረግ በሰባተኛ ተከሳሽ መክበብ ቡልቡላ ኦዲት ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን በምርመራና የኦዲት ግኝትም ተረጋግጧል ተብሏል። በዚህ መሰረትም አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያና ከአሰራር ደንብ ውጪ ተቀማጭ ገንዘብ እንዲ እንደሚንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾች ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅና ከመመሪያ ውጪ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቢ ሕግ ጉዳያቸው ተጣርቶ በማስረጃም ተረጋግጦ ለኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍም ተልኳል ነው የተባለው። ሰባቱ የባንክ ሰራተኞች ላይ በስልጣንና ሙያ በመገለል የምዝበራ ወንጀል ክስም ተመስርቶባቸዋል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ያለው መደብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በ9 አመት ከ8 ወር፣ ሁለተኛ ተከሳሽ በ8 አመት ከ2 ወር እስራት፣ ሶስተኛ ተከሳሽ በ6 አመት ከ8 ወር እስራት፣ አራተኛ ተከሳሽ በ6 አመት ከ4 ወር እስራት፣ አምስተኛ ተከሳሽ በ3 አመት ከ9 ወር እስራት፣ ስድስተኛ ተከሳሽ በአንድ አመት ከ3 ወር እስራት፣ ሰባተኛ ተከሳሽ በአንድ አመት ከ2 ወር እስራት እንዲቀጡ የወሰነባቸው ሲሆን ሰባቱም ተከሳሾች በተጨማሪ ሶስት ሶስት ሺ ብር የተወሰነባቸው መሆኑን የምርመራ ክፍሉ ለብስራት የላከው መግለጫ አመላክቷል። ዘገባው የባልደረባችን ኤደን ሽመልስ ነው። ተመልካቾቻችን እስካሁን የሀገር ውስጥ መረጃ ነበር የነገርናችሁ፣ ቆይታ ያደረግ ነው። ከዚህ በመቀጠል ደግሞ ከውጭ ወዳገኘናቸው ሌሎች መረጃዎቻችን እናልፋለን። ሲንጋፖር ባለፉት ሁለት ቀናት በአደንዛሽ እጽ ወንጀሎች ሶስት ሰዎችን በስቅላት ቀጣች። ሲንጋፖር ባለፈው ሳምንት በአደንዛዥ እጽ ወንጀሎች ሶስት ሰዎችን በስቅላት የቀጣች ሲሆን ዘንድሮ በአጠቃላይ ተግባራዊ የተደረገው የሞት ቅጣትንም 17 አድርሶታል። ከ2003 ዓመት ወዲህም ከፍተኛ ተደርጎም ተመዝግቧል የተባለው ያው ቅጣት ተግባራዊ የሆነውን በአደንዛዥ እጽ ወንጀሎች ላይ የሞት ቅጣትን በመቃወም ሕገ መንግስታዊ ውዝግብ ሊሰማ አንድ ሳምንት ሲቀረው ነው። ሲንጋፖር በደቡብ ምስራቅ እስያ ከሚገኙ ሀገራትም ለአደንዛዥ እጽ ወንጀሎች አስፈላጊ መ ተከላካይ ናቸው ስትል በዓለም ላይ በጣም ከባድ የጸረ አደንዛዥ እጽ ህጎችም እንዳሏት ተመላክቷል። በህገ ወጥ የአደንዛዥ እጽ ማዘዋወር ወንጀል የተከሰሰ ማንኛውም ሰው መሸጥ፣ መስጠት፣ ማጓጓዝ ወይም ማስተዳደርንም ህጉ ያጠቃልላል ከ15 ግራም በላይ ዲያሞርፊን ከ30 ግራም በላይ ኮካይን ከ250 ግራም በላይ ሜታም ፌታሚን እና 500 ግራም በላይ ካናቢስ በሲንጋፖር የሞት ፍርድም ያስቀጣል ህገ መንግስታዊ ጥያቄውን ያቀረቡት ሰባት አክቲቪስቶችም የሲንጋፖር አስገዳጅ የሞት ቅጣት ህገ መንግስታዊ የህይወት መብቶችና የህግ ጥበቃንም የጣሰ ነው ሲሉም ይከራከራሉ ህገ መንግስቱ ማንኛውም ሰው በህግ ከተደነገገው በቀር ህይወቱን ወይም ነጻነቱን አይገፍም ይላል የሲንጋፖር አረሜናዊ የአደንዛዥ እጽ ቁጥጥር አገዛዝም በዓለም መድረክ ላይ ከፍተኛ ተቃውሞም እየገጠመው ይገኛል። የሀገር ውስጥ አክቲቪስት ቡድን ትራንስፎርሜቲቭ ጀስቲስ ኮሌክቲቭ በበኩሉ እንደተናገረው ከሆነም በአደንዛዥ እጽ ወንጀል ሰዎችን እየገደሉ ከሚገኙ ጥቂት ሀገራት አንዷ ሲንጋፖር ነች ብሏል። አሁን ደግሞ ለሰዓት ወደ ያዝን የመጨረሻው መረጃችን ስናሳልፋችው፣ የስዊዘርላንድ ቢሊዮነር በሀብታሞች ላይ ከፍተኛ ግብር እንዲጣል ጠየቁ። አንድ ታዋቂ የስዊዘርላንድ ቢሊዮነር ሀገራቸው ከ50 ሚሊዮን የስዊስ ፍራንክ ወይም 62 ሚሊዮን ዶላር እና ከዚያ በላይ በውርስ ሀብት ላይ 50 በመቶ ታክስ እንዲከፈል የቀረበውን ሀሳብ ውድቅ በማድረግ የሀብታሞች ቀረጥ እንዲጨምር ጠይቀዋል። የግሉ ፍታዊነት ድርጅት ተባባሪ መስራች የሆኑት አልፍሬድ ጋንትነር የሀብት ክምችት መጨመር አለ መቀፋዊ ችግር መሆኑንም ተናግሯል። ጋንትነር በዚች ሀገር ውስጥ ያሉ ጥቂት ሰዎች ትልቅ ሀብት አላቸው እናም ሌሎች የጤና መድንና የቤት ኪራይ እንዴት እንደሚከፍሉ የማያውቁም ሊሆኑ አይገባም ሲሉም ነው የተደመጡት። ችግሩን ለመቅረፍ ምንም ካልተደረገ ኢሎን ማስክ፣ ማርክ ዙከንበርግና ፍሬድሪ ጋንትነርስ በሚቀጥሉት 20 ዓመታት ውስጥም ከፍተኛ ተጨማሪ ገንዘብ ይሰበስባሉ ሲሉ ጋንትነር ጨምረው ተናግረዋል። ስዊዘርላንድ ከዓለማችን ከፍተኛ የሀብት አስተዳደር ማዕከላት አንዷ ስትሆንም በሀገሪቱ ውስጥ ወደ 2500 የሚጠጉ ግብር ከፋዮች ከ50 ሚሊዮን ፍራንክ በላይ የሚወጡ ንብረቶች እንዳሏቸው የስዊዘርላንድ የግብር ባለስልጣናት አስታውቋል። ውድለት በተደረገ ህዝበ ውሳኔም ከ78 በመቶ በላይ የሚሆኑትም የስዊዝ መራጮች የታቀደውን የውርስ ታክስ ውድቅም አድርገውታል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው እኔ ቅዱስ ደጀኔ ከመለ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ቆይታ ያደረግኩት። በያላችሁበት መልካሙን እየተመኘሁ እሰናበታችኋለሁ። ጤና